ሁላችሁም ስትጸልዩ ቆማችሁ በሰማያት የምትኖር ምናችን ነው የምትሉት፣ አምላካችን ነው የምትሉት እ ብቻችሁን ስትሆኑስ አባታችን ነው የምትሉት ወይስ አባቴ ሆይ ነው የምትሉት? ብቻችሁን እኮ ናችሁ። ብቻችሁን ሆናችሁ አባቴ ሆይ ነው አባታችን ነው የምትሉት? አይገር ሁላችንም፣ ብቻህንም ወንክ አብረህም ወንክ አባታችን ነው የምትለው። ፓትሪያርኩ፣ ቅዱስ ፓትሪያርኩ ብጹዕ ቅዱስ አቡነ ማትያስ ሲጸልዩ በሰማያት የምትኖር ምናችን ወይ ነው የሚሉት? አይገርምም? እኩልለ ለካ በአባትነት የሁላችን አባት ነው። አያችሁ፣ አባትና ልጅ ቆመው ሲጸልዩ ሕፃኑ ልጅ አባታችን ወይ ሲል አባቱ አያታችን ወይ ነው የሚለው? ምናችን ወይ ነው? ለሁላችንም ምናችን ነው። በቤተ ክርስቲያን ትልቁ ስልጣን ምን እንደሆን ታውቃላችሁ? የእግዚአብሔር ልጅ መሆን ነው። ጥስነው አይደለም ድቁናው አይደለም ጥብስነው አይደለም ፕትርክናው አይደለም። ትልቁ የማን ልጅ መሆን ነው። ቤተ ክርስቲያን ውስጥ ሌላው ቀርቶ ሁለተኛ፣ ሦስተኛ፣ ሶስተኛ ልጅ የለም ታውቃላችሁ። የበኩር ልጅ ከዛ ሦስተኛ ልጅ አራተኛ ልጅ የሚባል የለም። ሁላችንም ለእግዚአብሔር የበኩር ልጆቹ ሆነን የመጀመሪያ ልጆቹ ሆነን

ዝናሽ ተሰማ ዝቋላ መቶ ዓመት ተዘቅዝቀው ሲጸልዩ መቶ ዓመት ባህር ውስጥ የኖሩበት ምክንያት ገብረ መንፈስ ቅዱስን አያውቁም ብለው አይደለም። ከኔ ከገብረ መንፈስ ቅዱስ ጋር ተጣሉ ብለው አይደለም። ወገኖችን ኃጢያት በላቸው ካንተ ጋር ይታረቁ ብለው ምን ምንድን ያደረጉት ታዲያ? ከዚህ በላይ መጽሐፍ ቅዱስ ነው። ቅዱሳን አባቶቻችን እና ወነገር መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ የሆኑ ናቸው እንዳለ መጽሐፍ ቅዱስን የአቡነ ገብረ መንፈስ ቅዱስን ገር አሁን እያነበብኩ ጥቅስ በጥቅስ ባስተያየው ራሳቸው መጽሐፍ ቅዱስ ናቸው። የዋህ ናቸው። ለምሳሌ የዋህን ብፅዋን ናቸው ይላል። የዋህን ብፅዋን ናቸው ምድርን ይወርሳሉና አለ። እውነት አቡነ ገብረ መንፈስ ቅዱስ የዋህ ናቸው። የዋህ ማለት ለሁሉም ይራራ አዳጌ በቀን ነው ሊገላቸው የነበረው ንጉስ ስለሳቸው ጽድቅ እግዚአብሔር በመብረቅ ሲበቀለው ሰላሳ ዓመት ያን ንጉስ ማለት ልኝ እያሉን አቡነ ገብረ መንፈስ ቅዱስ ይጸልይ። ታዲያ የዋህ ሀዚ አዳ ቂም የሌለበት ነው የዋህ ማለት፣ የዋህ ናቸው ምድርን ይወርሳሉ። አሁን ሊወርሷት ይገባል። በምድር ሁሉ ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ ተብለው ሊጠሩ ይገባል። ለምን ብፁህ የዋህ ገብረ መንፈስ ቅዱስ ስለሆነ ስለሆኑ ምድርን ሊወርሱ ይገባቸው። ብፁዓን ንጹሐነ ልብ ልባቸው ንጹህ ነበረ። ብዙሃን እለይሰደዱ በይንተ ወይም ስለ ጽድቅ የሚሰደዱ ብዙሃን ናቸው። ይሄው ከግብጽ ወደ ኢትዮጵያ ተሰደዱ። ስለ የሚሰደዱ ብዙሃን ናቸው። ብዙሃን ሌላው በይንተ ተጽርቅ ስለ ጽርቅ የሚያለቅሱ ብዙሃን ናቸው። ያለቅሱ ነበር፣ አይናቸው እስኪጠፋ ድረስ ያለቅሳሉ። ብዙሃን እለይርህቡ በይንተ ወይም ስለ ጽርቅ የሚራቡ ብዙሃን ናቸው። ሁለት ዓመት አልበሉ። ታዲያ ይህንን ስላደረጉ እነዚህ ቅዱሳን በገቡበት ሰባት ዓመት እንዲህ ግርማ አለኩ ተዘቅዝቀው የሚጸልዩ ገመዱን ሰይጣን ሲቆርጥባቸው ቅዱስ ሚካኤል መጥቶ አቅፎ ልተው ወይስ ላስቀረ ሲላቸው ተው ልከስከስ የሚሉ ለኃጢአተኛ የሚጸልዩ ድንጋይ ነክሰው የኖሩ 30 ዓመት ድንጋይ ነክሰው ምር የለሃለው ብቻ ሲባሉ ድንጋዩን የተፉ የገዛ ጥርሳቸው እስኪ ለመልም ድረስ በኋላ እግዚአብሔር በታምራት እስኪያለመልመው ድረስ። ይሄ ደግሞ ለሰዎች ተረት ቀልድ የሚመስላቸው፣ የእግዚአብሔርና የመንፈስ ቅዱስ ነገር ለስጋዊ ሰው ሞኝነት ይመስለዋል አለ ቅዱስ ጳውሎስ። ለስጋዊ ሰው ገንዘብ ላሰከረው ሰው፣ ምቾት ላሰከረው ሰው፣ የዚህ ዓለም ፍቅር ላሰከረው ሰው መንፈሳዊ ነገር ብትነግሩት እንዲህ አሉ፣ ኧረ ተረ ተረት ነው የሚለው። እንዲው አይደርስም እና አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሰው ማረልልኝ ብለው መቶ አመት አልቅሰውልናል። እንዲው እሳቸውን አለማሰብ እንዲው ይገርማል። ቸርችል የሚባል ጎዳና አለ፣ አዲስ አበባ አለ። ለምንድን ነው ቸርችል የተባለ? የእንግሊዙ ፕሬዚደንት መሰለኛ ጠቅላይ ሚኒስተር ዊንስተን ቸርችል ማለት ነው። ለምንድን ነው የተሰየመ? በሱ ነው በሌላ ነው? በሱ ነው። ጥሩ። ለቸርችል መንገድ እየሰጠን ለማርያም ሲሆን አንሰጠን። መንገዱ እንደ መንገድ በእነዚህ ስም ሲሰየም አይከፋንም። አንድ ጅል ሰው በሚታስባ ግን እንደ ጅል አይደለም ቸርችል ጅል አይደለም በርግጥ ለምን እንግሊዝን በጣም ታድጓታል አይደል በጣም ከጀርመኖች ውጊያ በደንብ አድርጎ ነው የታደጋት ታስቦ ሰውየው በጣም የሚያስብ ሰው ነው ታሪኩን ትንሽ እንደወጦ ጥቀም ይሻላል እና ሰውየው ብልህ ሰው ነው ግን እንዲያው እኔ እኮ የሚገርመኝ ነው እኮ የሚገርማችሁ የአንድ ተራ ወታደር የአንድ ተራ ሰው የአንድ ተራ እንደው ሰው መታሰቢያ ሀውልት እያቆምን ከተማ እየሰየምን መንገድ እየሰየም ለነፍስ የደከሙ መቶ ዓመት ለነፍስ የደከሙ የማይሆን ነገር ነው እንዴ? ነው የማይሆን ነገር ነው እንዴ? እሳቸው እኮ የሚሰሩ በእግዚአብሔር አለ እንጂ እኛ በሰው አቅም አለ አላልንም እኮ። በፋብሪካ ሰሯል አላልንም። በእግዚአብሔር አለ እንኳን መቶ ዓመት ሺህ ዓመት ይቻላል። መቶ ዓመት ለኢትዮጵያ ሰው አልቅሰዋል። እሳቸውን ከመርሳት በላይስ ከሃዲነት ልበድ እንዳናት ወዴት አለ እግዚአብሔርን ከኢትዮጵያ ጋር አድርገውታል። በእውነት ንጉሱን ጣዖት አስጥተው አስታርቀዋል። ዛሬም የሚያስታርቃል ገርለ ገብረ መንፈስ ቅዱስ አለ። ቅዱሳን አባቶቻችን ለመሰላቸው ገርላቸው ምናነበው፣ አንደኛ ወደ እግዚአብሔር የሚትሄደው እንዴት ተብሎ ነው? አሁን ትህትና ይላል ትህትና ወደ እግዚአብሔር ያስኬዳል። ትህትና ማለት ምንድን ነው? ስትናማ እንደዚህ ነው ብለው ገድላቸው ስናነብ ያሳዩናል። ስለ ጽድቅ መራ ምንድነው ነው ያሳዩናል። የዋህነት እንዴት ተደርጎ ይቻላል። ተግባራዊ ክርስትናን ልቅም አድርገው የሚያሳዩን የፊት ለፊት አበጋዞቻችን ናቸው፣ ፊት አውራሪዎቻችን ወይስ የብህወለ ወለ እግዚአብሔር በይንቲያይ ቅዱስ ጳውሎስ ያለው ገላት መልእክቱ ላይ ስለ እኔ እግዚአብሔርን ያመሰግኑታላል። እንዴት እንደዚህ ያለ የፅድቅ አበጋዝ የፅድቅ ፊት አውራሪ የሰጠን አምላክ ብለው ስለ እኔ እግዚአብሔርን ያመሰግኑታላል። እግዚአብሔርን እንድናመሰግን ፊት ለፊት የሚታዩት ፋናዎቻችን ናቸው። ሲገቡ በረከት ለምን? እግዚአብሔርን ተሸክመው ነው የሚዞሩት። የሐዋርያ ሥራ ምዕራፍ 9 ላይ እግዚአብሔር ቅዱስ ጳውሎስን ስሜን ተሸክሞ በአሕዛብ ይዞር ዘንድ ምርጥ ዕቃ እየመርጫዋለሁ እንዳለ ምርጥ ዕቃዎች ናቸው። የክርስቶስን ስም ተሸክመው የሚዞሩት እነሱ በገቡበት ክርስቶስ ይገባል፣ ባደሩበት ያድራል፣ በዋሉበት በተጠሩበት ይጠራል። ለምን ዛአኮ እምፅ እግዚአብሔር ከመይርሳዕ ተልእኮ ተክሙ፣ እግዚአብሔር ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም፣ ይላል ቅዱስ ጳውሎስ ገላትያ ዕብራውያን ምዕራፍ ስድስት ላይ እግዚአብሔር ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ ደግነት ይኸው፣ መጽሐፈ ምሳሌ ላይ ጻድቅ ለእንስሳን ነፍስ እንኳን ይራራል ይላል። አንበሳና ነብር ይከተላል ሲባሉ ምን ላበላቸው ነው ያሉ ለእነዚህ ሁሉ የሚያዝኑ እንዲህ አሉ። የክርስቶስን ፍቅር አሁን እኮ ሰው ማለት ነው። ስልኩ በጠራ ቁጥር መልአክ የደወለለት ሲመስል እየጸለየ ልቡ የሚሸበረው ሰው ሁሉ እኮ ነው። አቡነ ገብረ መንፈስ ቅዱስ ዓይናቸውን ቁራ እየበለው የክርስቶስ ፍቅር ያልጎደለባቸው ናቸው። ቁራ እየጠጣው ዓይናቸውን የክርስቶስ ፍቅር አልጎደለባቸውም፣ አልተነቃነቁም። በጣታቸው እንኳን ቁራውን መከልከል አልፈለጉም።

አርባ ስንት ሰዓት እግዚአብሔር ዳኛ እኮ ነው፣ መቀለጃ አይደለም። ፍርድ ቤቱ ስርዓት ጠብቆ መናገር ካለ እግዚአብሔር ፊት መጥ ስርዓት ጠብቆ መናገር ስርዓት መጥቆ። አሁን በፍርድ ቤት ሰምታችኋል አይደል? ዳኛውን አቢዩዝ ማድረግ ወንጀል ለምሳሌ አንድ ሴት ፆጣዋን ተጠቅማ የተጋነነ ሽቱል ተቀብታ ፍርድ ቤት መስረ እንትን ያሰበ ያስበጅናል አታውቁም። ይሄ አትከሰሱት እንጂ ወደፊት ተጠንቀቁ። ዳኛውን አቢዩዝ አድርገዋለች በሽቱዋ አባብላ ውሳኔ ልታሳስተው ፈልጋለች ተብሎ በዲስፕሊን ሊፈረድባት ይችላል። ይሄ ሕግ ነው። ዳኛ ጠይቁ፣ የሕግ ባለሙያ ነው የነገረኝ ማለት ነው። እንዲ እጠይቃለሁ፣ ሳገኝ እጠይቃለሁ፣ ዳኛም ሳገኝ የዳኝነት ብቻ ሁሉ እጠይቃለሁ። ዳኛ እጃ አላውቅም ሳገኝ ነው ያልኳቸው። አሁን የምነግራችሁ ለምንድን ነው ስርዓቱን ጠብቀን እናን ሲስ የአባቶቻችን ፍቅር አስቡት። አባ በጸሎት የሚካኤል ጊንጥ ቅዳሴ እየቀደሱ ጊንጥ በልታቸው ደማቸው ፈሶ ፈሶ ፈሶ ፈሶ ጨርሶ አላወቁትም። ኋላ ጨርሰው ግን ብዙ ደም ፈሷቸው ሲወድቁ ነው ያወቁት። እንዲህ አድርገው በክርስቶስ ቅዱስ ጎርጎርዮስ ቅዳሴ እየቀደሰ ጌታችን ኢየሱስ ክርስቶስ በሕፃን አምሳል ከመንበሩ ላይ ሆኖ ስለሚታየው አቅፎት እያለቀሰ ቅዳሴውን ተረስቶ ውሎ ውሎ ውሎ ማታ ይወጣ፣ ፊቱ በፍቅሩ እየተቃጠለ የተቀቀለ ስጋ እስከሚመስል ድረስ እና አቡነ ገብረ መንፈስ ቅዱስ ያደረጉት ይህን ነው። ሦስት መቶ ጊዜ ጉንጫቸውን በድንጋይ እየደበደቡ ሞት ከኔ ጌታ እኔ ልሙትልህ እያሉ ይሄን ያደረጉትን ክርስቶስ ሰሌዳ አድርጎ ያበራባቸዋል። አቡነ ገብረ መንፈስ ቅዱስ በገቡበት አማኑኤል ከኛ ጋር አለ። የጻድቁን ጸበል፣ የጻድቁን እምነት፣ የጻድቁን ስም በዓሉን ስታከብሩ አማኑኤል ከእናንተ ጋር ይሆናል ስለ አቡነ ገብረ መንፈስ ቅዱስ ብሎ አማኑኤል ከኢትዮጵያ ጋር ይሁን። ወስብሐት ለእግዚአብሔር። ይቆያል።